ለሳምሰንግ ተጠቃሚዎች በሙሉ በጣም ጠቃሚ የሆኑና ግዴታ ማስተካከል ያለባችሁ ሶስት ሴቲንጎችን በሁለት ደቂቃ ውስጥ ብቻ ያሳያችኋለሁ። ስልካችንን እንክፈት። ወደ መጀመሪያው ሴቲንግ ስንሄድ የስልካችንን መደወያ እንክፈትና ይህንን ኮድ እንጻፍ። ኮከብ መሰላል 9900 መሰላል። ልክ ሲከፍትላችሁ እዚጋ ዲሌት ዳምፕ ስቴት ስላሽ ሎካት የሚል እናገኛለን። እሱን ስንነካው ዲሌት ሰክሰስ ይለናል። የመጀመሪያውን ሴቲንግ ጨረስን። ቀጥታ ወደ ሁለተኛው ሴቲንግ እንሄዳለን። በመጀመሪያ የስልካችን ሴቲንግስ ውስጥ እንገባለን። ከዛ ቀጥሎ ዲስፕሌይ የሚል እናገኛለን። እሱ ውስጥ እንገባለን። መጨረሻ ላይ ቪዚቢሊቲ ኢንሃንስመንትስ የሚል እናገኛለን። እዚህ ውስጥ ካታችሁት ወደ ኋላ ሴቲንግስ ውስጥ ትመለሱና ከላይ ሰርች ማድረጊያው ላይ ቪዚቢሊቲ ኢንሃንስመንትስ ብላችሁ ሰርች ታግኝታላችሁ። ቪዚቢሊቲ ኢንሃንስመንትስ የሚለው ውስጥ ስንገባ ወደታች ወረድ ስንል ሪሙቭ አኒሜሽንስ የሚል እናገኛለን። እሱን ኦን እናደርገውና አሁንም በድጋሚ ወደ ኋላ ወደ ሴቲንግስ እንመለሳለን። አሁን ወደ ሶስተኛው ና ወደ መጨረሻው ስቴፕ እንሄዳለን። ሴቲንግስ ውስጥ ወደ ታች ወረድ ስንል ባትሪ ኤንድ ዲቫይስ ኬር የሚል እናገኛለን። እሱ ውስጥ በቀጥታ እንገባና በስተቀኝ በኩል ከላይ ሶስት ነጠብጣቦች እናገኛለን። እሱ ስንነካው ስቶሬጅ ቡስተር የሚል እናገኛለን። እዛ ውስጥ ስቶሬጅ ቡስተር ውስጥ በቀጥታ እንገባለን። ስቶሬጅ ቡስተር ውስጥ እንደገባን መጨረሻ ላይ አውቶ ዲሌት አነሰሰሪ ዳታ የሚል እናገኛለን። እሱን ኦን እናደርገውና በመቀጠል ወደ ስር ስንወርድ ስኬጁል የሚል እናገኛለን። ስኬጁል የሚለውን ስንከፍት በየቀኑ በየሳምንቱ በየአስራ አምስት ቀን ወይስ በየወሩ የሚሉ ምርጫዎች እናገኛለን። እናንተ የሚስማማችሁን መምረጥ ትችላላችሁ። እኔ በየቀኑ ለዲህ ስድስት ሰዓት ላይ አነሰሰሪ ዳታዎችን ስልኬ በራሱ ክሊን እንዲያደርግ መርጫዋለሁ። በመጨረሻም ወደ ኋላ ወደ ዲቫይስ ኬር ትመለሱና ኦፕቲማይዝ ናው የምትለው ነክታችሁ ትጨርሳላችሁ። እነዚህ ሴቲንጎች በአጭሩ ስልካችሁ ከምታስቡት በላይ ፈጣን እንዲሆንላችሁ ይረዳችኋል። በሚቀጥለው ቪዲዮ እስከምንገናኝ እናመሰግናለን። ቻው።